የደላሽ ይመስል ሁሉን አውቀዋለው የምዬ ኮሌጅ ነሽ ሞተሽ ታርፊ ዋለሽ አንድም ቀንስ አይደላ

አባትሽ መንኩሶ ምስጢ ያሳድግ ጀመር ድንጋይ ተንተርሶ ጥፋተኛናትሽ ጥፋተኛ እናትሽ ወልዳሽ የሞተች ላንቺ ጡት ሰስታ ለምስጣ ተባች እኔ ልኮራመተኔ ከሰለምሰል ስቀሽ አታስቂኝ። የደላሽ ይመስል ሁሉን አውቀዋለው ግማሽ አካሌነሽ ውተሽ ታርፊ ዋለሽ አንድም ቀን ሳይደላሽ የጎረቤት ምግብ

እናመሰግናለን ጋይስ ሰው በጣም እየቀነሰ ነው። በጣም ቴሌብር እንናገራለን 09168 1733 ድጋሜ ደግሞ አለው 09168 1733 ቴሌብር ላላችሁን ጋይስ፣ አሁንም ርብርባችን በጣም ያስፈልገናል። በጣም ገና ነው። በጣም ገና ነው ጋይስ። አመን መሀመድ ሁለት ጋይስ ገና ነን። ገና ብዙ ብር ነው የሚያስፈልገን። የቻላችሁትን ተባበሩን። ነው ብዙ ብር ነው እንደነገርናችሁ የሚያስፈልገው። ስለዚህ በተቻላችሁ አቅም አሁንም ገና ነው፣ ገና አልደረስንም። መርዳት ፈልጋለሁ የምትሉ ሰዎች ካላችሁ ደግሞ ሪኩዌስት ላኩልን። እኛን አዋርታችሁ የምትገቡትን ቃል ነግራችሁን እዚሁ ላይቭ ላይ አስገብታችሁ እኛም ማመስገናናችሁ መርቀናችሁ ለተረኛ ሰው ደግሞ ቦታ ተለቅሉን አላችሁ ማለት ነው። አዎ ሩብ እንኳን ገና አልደረስንም። ገና በጣም ርብርብ እንዳያችኋት ነው። ሰለሞን ዳምጦ እንደገና አምስት መቶ ብር አስገብቶ ሰለሞን አሁንም የሚያስፈልገናል። ጋይስ ገና ነን፣ ሩቡ እንኳን አልደረስንም። እንደምታዩት ገና በጣም ብዙ ነገር ነው የሚያስፈልገን። ስለዚህ በቻላችሁ ታውቅም። ገና ነን፣ ገና ምንም የለካ ነው። ወይዬ ሸሪፍ ወይዬ ሸሪፍ ጋይስ አፍሪካ ያልቻላችሁ ልጆች

ማይ ፋሚሊ ማይ ፋሚሊ፣ ሁላችሁም ታፕ ታፕ ኮፒሊንክ ሼር ታፕ ታፕ ኮፒሊንክ ሼር ሼር ሼር። ሁላችሁም ሼር ባደረጋችሁት ቁጥር የሚረዳን ሰው ጋር ሊደርስ ይችላልና፣ እንደ አሁኑ ጊፍተሮቻችን ሊመጡ ይችላሉ። ስለዚህ በቻላችሁ አቅም ታፕታፕ ኮፒሊንክ ሼር አድርጉት። ጊፍተሮች ደግሞ እጃችሁ አይቦዝን ሰተት እም ለመቱእያለች አ ማን ነው? ሪስታርት ዬ ሪስታርት እየሁል ኢምቦክስ አዋራ አለው። እሺ፣ ደቡብ አፍሪካ የሆኑ ልጆች አግኝቻ አለው። እዚህም ከስር ያለው አሼ አለ፣ የምትፈልግ ከሆነ አሼም አለ እና እጽፍል አለው እና እንትን የፍላሽ አካውንት አለን ሾፕ ቱሾፕ አለ፣ ካዛንጋ አለ። በዛ ሰፖርት ማድረግ የምችል ከሆነ ሁላችሁም ወይ ሳሚዬ ማይ ፋሚሊ እዚህ የተፈጠረው ምን መሰላችሁ ይቺ እህታችን መቅደስ ዘገየ ትባላለች ባጋጠማት የልብ ህመም ምክንያት ከሁለት አመታት በላይ ቤት አልጋ ላይ ነው የምትገኘው እናም በአሁኑ ሰዓት ግን ህመሙ እየጸናባት ስለሄደ ሀኪሞች ህክምና እንደሚያስፈልጋት ቀዶ ህክምና እንደሚያስፈልጋት ነግረዋታል እናም ደግሞ ለቀዶ ህክምናው ከሰባት መቶ ሀያ ሺ ብር በላይ ነው የተጠየቀችው ለቀዶ ህክምናው ማለት ነው። በአሁኑ ሰዓት ደግሞ እንዳሳየናችሁ ያው በመተንፈሻ ማሽን ታግዛ ነው እየተነፈሰች ያለችው። ያለ ኦክሲጂን መንቀሳቀስ አትችልም። ያ ኦክሲጂን ደግሞ የእቃው ክራይና በየወሩ ኦክሲጂኑን ለማስሞላት በወር ከአርባ ሺ ብር በላይ ታወጣለች ማለት ነው። ይሄ ትራንስፖርት፣ ምግብን እንደገና መድኃኒቶች ምናምን ሳይጨምር ማለት ነው። በዛ ላይ ደግሞ ሆስፒታል ሄዶ እንደ ልብ ለመንቀሳቀስ እንዲሁም ደግሞ ቤት ውስጥ አንዳንድ እንቅስቃሴዎችን ለማድረግ የግዴታ ኦክሲጂን ባክ ባግ እንደሚያስፈልጋት ተነግሯታልና፣ ሁላችሁም እዚህ ያላችሁ ሰዎች በምንነግራቸው ነግራችሁ አካውንት እሷን ሰፖርት ማድረግ ትችላላችሁ። ደቡብ አፍሪካ ያላችሁ ወንድም እህቶቻችን ደግሞ ባሹ አማካኝነት ሶስት አካውንቶች አሉ። ሾፕ ቱ ሾፕ አለን፣ ፍላሽ አለን፣ እንደገና ደግሞ ካዛንግ አለን። በሱ ሰፖርት ማድረግ ትችላላችሁ ዶች እሱ የታለች ቹቻ፣ ይኸው እዝችት ወንድሞች፣ ይኸው እህቶች። የአቢሲኒያ ባንክ አካውንት የጠየቃችሁኝ ሰዎች አቢሲኒያ ሀያ ሁለት ሀምሳ አራት አርባ አንድ ሰባ ሦስት አንድ። የአቢሲኒያ ባንክ አካውንት ሀያ ሁለት ሀምሳ አራት አርባ አንድ ሰባ ሦስት አንድ። ሁላችሁም የአቅማችሁን ሰፖርት እያደረጋችሁን። እንደዚሁ በደቡብ አፍሪካ የምትገኙ ወንድም እህቶቻችን በወንድማችን አሾ አማካኝነት ሁላችንም ሰፖርት ማድረግ ትችላላችሁ። እዛ በሾፕ ቱ ሾፕ አካውንት ስድስት ኤም ኤም ኦ ኤች ኬ ሁሉም ካፒታል ሌተር ነው፣ እህት ወንድሞቼ፣ ሁሉም ካፒታል ሌተር ነው። ሲክስ ሚሚ የእኔ እናት ትቻያለሽ ትቻያለሽ፣ የእኔ እናት ሚሚ። አዎ ሚሚ የታችሁኝ ይልኝ። የእኔ እናት አዎ እናቴ፣ ደስ ይለኛል ብትኖሪ። የሾፕ ሹ ሾፕ ቱ ሾፕ እንደገና ደግሞ አለው፣ ስድስት ስድስት ኤም ኤም ኦ ኤች ኬ ሁሉም ካፒታል ነው። እንደገና ካዛንጋ ደግሞ የካዛንጋ አካውንት ደቡብ አፍሪካ ለምትገኙ ሰማንያ። ሰማንያ አስራ ስድስት ሰላሳ አንድ አርባ አራት ዘጠና ስምንት በካዛንጋ እንደገና፣ ሰማንያ አስራ ስድስት ሰላሳ አንድ አርባ አራት ዘጠና ስምንት እንዲሁም ደግሞ እናመሰግናለን። አሁን ደግሞ ሌላ ፍሬንደ ቃል ሊገባ ነው ቃል ሊገባ ነው። እሺ፣ እሺ አስገቡት። እሺ እዛው ላይ ንዲ አለን አለን አለን ወንድሜ እንዴት ነህ? ፈጣሪ መረት አሜን አሜን። በቃ ባሹ ስም አስር ሺህ ይሰጣለሁ እዚህ

በሀብት ላይ ሀብት፣ በጤና ላይ ጤና፣ በሰላም ላይ ሰላም፣ በፍቅር ላይ ፍቅር። ካላገባሽ አልቢ ካገባሽ ትዳርሽ ይባረክ። ሄድናት ያኔ ህት ጨምሮ ጨምሮ ይስጥሽ። የምትወጃትን መቤት ከፍት አርግሽ። ሁላችሁም ይቀጥላል። አሁን ክክ ደመቅ፣ ሸብረቅ፣ ሸበርበቅ እያለ ነው። ሸበረቅረቅረቅ ብለን አሁን የንግድ ባንክ አካውንታችን እናስታውሳለን። ሶስት መቶ ብር አስ የታመመችው መቅደስ እህታችን ከዚህ በፊት በእኛ ሙያ ውስጥ የምትገኝ የነበረች፣ በፊት ተሯሩጣ ደካማ ናቷን ትረዴ የነበረች፣ እንደዚሁም ደግሞ አንድ ልጅ አላት፣ እሱን ታስተምር የነበረች፣ በአሁን ሰዓት ግን አልጋ ላይ የምትገኝ እህታችን ነች። ሁላችሁም ሁላችሁም መርዳት የምችሉ ሰዎች በምናገራቸው አካውንቶች ሰፖርት ማድረግ ትችላላችሁ።